ጤና ይስጥልኝ። እንዴት አምሽታችሁልኛል? እንደምን ሰንብታችኋል ከርማችሁልኛል? ክረምቱ ሁሉ መልካም ፈጣሪ መልካም ያደርግልን ይህንንም ክረምት በሰላም ያስፈጽመን እላለሁኝ። ለዛሬ ለክረምት መዝለቂያ ለብርዱ መጋፊያ የሚሆን ቆንጆ መጽሐፍን ይዤላችሁ መጥቻለሁ። ይህም መጽሐፍ የታሪክ መጽሐፍ ነው። ይህንን ቆንጆ የታሪክ መጽሐፍ ያዘጋጀልን በምርጥ መንገድ በጥሩ ሁኔታ ብዙ ተደክሞበት ተለፍቶበት የተዘጋጀ ቆንጆ መጽሐፍ ነው። እና የታሪክ መጽሐፍ ማንበብ እጅግ በጣም የሚጠቅም ነገር ነው። ታሪኮቻችን እርግጥ ነው በአንድነት የሚያስማሙን የሚያስጨበጭቡን ላይሆኑ ይችላሉ። ግማሹ ይነቅፋል፣ ግማሹ ያወድሳል። እንደዚህ እንደዚህ እያለ ብቻ እንደ ትውልድ ግን ታሪኮች ያሉነን የረጅም ዓመታት ታሪክ አላት ኢትዮጵያ እና እነዛን ታሪካችንን የሀገራችንን የኢትዮጵያን ታሪክ ልናቅ የምንችለው በማንበብ በማየት፣ በመዳሰስ ነው እና እሱን ልናነብ፣ ልናይ፣ ዳሰሳችንን ልናሰፋ ይገባል። ያንንም የምናደርገው በመጽሐፍ በማንበብ ነው ብዬ ነው ማምነው። ምክንያቱም ብዙ የተሰሩ ዶክመንታሪ ፊልሞች እኛ ስለ ሀገራችን ወይም ደግሞ በፊልም መልክ ተሰርተው የተቀመጡልን የጀግንነት አውዶቻችን ያሉን አንድና አንድ ምስጋና ለጸሐፊዎቻችን፣ ምስጋና ለታሪክ ተመራማሪዎች መጽሐፎች ነው ያሉን። እና እንደ ትውልድ እነዛን መጽሐፎች ማንበብ የውዴታ ግዴታ ሊሆን ነው የሚገባው። ምክንያቱም ለመናገርም፣ ለመተቸትም፣ ለማውራትም፣ ለማሞገስም፣ ለማመስገንም ታሪካችንን ማንበብ ስላለብን ማለት ነው። ቢያንስ ሶስት አራት አምስት መጽሐፍ በህይወት ዘመናችን የሀገራችንን ታሪክ መጽሐፎች ልናነብ ይገባል። ከታሪካችን የምንማረው ብዙ ነገር ነው። አድናቆትን ብናተርፍ፣ አክብሮትን ብናተርፍ በወቅቱ ላይ የነበሩትን በወቅቱ ላይ ያሉትን ነገሮች ልናይ የምንችለው መነፅራችን መጽሐፎች ናቸው የታሪክ መጽሐፎች ማለት ነው ታዲያ መጽሐፎች ማለት ነው ታዲያ፣ እንደነዚህ አይነት ድንቅ መጽሐፎችን ጽፈው የሚያስቀምጡልን ብዙ አሉ። ከነዛም ውስጥ አንዱ ጳውሎስ ኞኞ ነው። የጳውሎስ ኞኞን አጤ ቴዎድሮስ የተሰኘውን ድንቅ መጽሐፍ ነው ለእናንተ ዛሬ ለጥቆማ ይዤላችሁ እየመጣሁት። ለክረምት ብቻ ሳይሆን ለትውልድ ሁልጊዜም አስፈላጊ ስለሆነ በቤታችሁ ሊኖር የሚገባ መጽሐፍ ነው። ጳውሎስ ኞኞ ይህንን መጽሐፍ ሲያዘጋጅልን እጅግ እጅግ እጅግ በጣም ደክሞበታል፣ ለፍቶበታል። ብዙ መጽሐፎችን አገላብጡ ብዙ ጥናቶችን አድርጎ ወደ አራት ዓመት የፈጀበትን ስራውን ነው ያበረከተልን እና ለዚህም እጅግ በጣም ታላቅ አክብሮት ታላቅ ምስጋና እናቀርብለታለን። እንደዛውም ደግሞ ፈጣሪ ነፍሱን እንዲምረው በዚህ አጋጣሚ እላለሁኝ እናገራለሁኝ የምኞቴን። እርግጥ ነው እንደነዚህ አይነት መልካም ጥሩ ስራ እየሰሩልን ሰዎች አረፉ ነው የምንላቸው እንጂ በስራዎቻቸው ህያው ናቸው። ሁሌም ከትውልድ ትውልድ እየተቀባበለ ይሄዳል። ዛሬም እኔ ይዤላችሁ እንደመጣሁት ማለት ነው እና ይህንን መጽሐፍ ካረፈ በኋላ ነው ባለቤቱ ወደ ህትመት ያመጡት እና ለአንባቢ ያደረሱልን። እሳቸውም ድንቅ ድንቅ ሰው ናቸው እና ልናመሰግናቸው ይገባል። ይህ መጽሐፍ ተቀብሮ ተቀምጦ ቢገኝ ቢቀመጥ ወይም ቢኖር እኔም ዛሬ ይዤላችሁ አልመጣም። እንደዛውም ደግሞ ይህንን የመሰለ መልካም መጽሐፍ ላነብ ስለማልችል ነው። ባለቤታቸውንም በዚህ አጋጣሚ ላመሰግን ወደው ማለት ነው። በእርግጥም እሳቸውም አመስግኗቸዋል። ታዲያ ይህንን መጽሐፍ አለፍ አለፍ ብዬ ከማንበቤ ከማሳወቄ በፊት እሳቸው ራሱ ይድረስ ለአንባቢዎቼ ብለው ያስቀመጡትን የጳውሎስ መኖን መልእክት ላንበብላችሁ ይድረስ ከመጽሐፍ አንባቢዎቼ የተላከ ከጳውሎስ ኞኞ ይላል። የአጤ ቴዎድሮስ ታሪክ በብዙ ሰዎች ተጽፈዋል። ቴዎድሮስ በመሳፍንት ተከፋፍላ የወደቀችን ሀገራቸውን ለማንሳት የተነሱ ታላቅ አገር ወዳድ ነበሩ። ቴዎድሮስ በብዙ ገዢዎች ተቆራርጣ የነበረችውን ኢትዮጵያ እንደነበረችበት አንድ ለማድረግ ከፍተኛ ድካም ደክመዋል፣ ያለ እረፍት ሰርተዋል። የግል ዝና እንጂ የአገር ጉዳይ የማይሰማቸው የዘመናቸው መኳንንት ቢሾሙት እየሸፈተ ቢሸልሙት እና ቢያምኑት እየከዳ ስላስቸገራቸው በተፈጥሯቸው ቁጡ የሆኑት ቴድሮስ አይቀጡ ቅጣት እየቀጡ ተቃዋሚያቸውን ለማጥፋት ሞከሩ፣ ግን አልሆነላቸውም። ቴድሮስ ኢትዮጵያን ከተለያዩ መኳንንት አገዛዝ አውጥተው በአንድ መንግስት ስር እንድትተዳደር ለማድረግ የጥርጊያውን መንገድ የከፈቱ ዋና መሐንዲስ ናቸው። በአጼ ዮሐንስ እና ለአጤ ሚኒሊክ መጓዣውን መንገድ በህይወታቸው የከፈቱ አጼ ቴዎድሮስ ናቸው። የአጼ ቴዎድሮስ ድካም እንብዛም ተዘርዝሮ በአንድነት አልተጻፈም ስለነበር ከየመጽሐፍቱ ለቃቅሜ ዘርዘር ለማድረግ ሞክሬያለሁ። የየተቃዋሚዎቻቸውንም ታሪክና የአገዛዝ ሁኔታ በመጠኑም ቢሆን ለመግለጥ ሞክሬያለሁ። ምኞትና ሀሳቤ አገሩን ወዳድ የሆነውን የኢትዮጵያ ትውልድ በመጠኑም ቢሆን ታሪኩን እንዲያውቅ ለማድረግ ነው። እርግጥ ነው በጣም በጣም ነው የሚረዳኝ አገሬን እንዳቅ ታሪኬን እንዳቅ። ቴዎድሮስ ብዙ ጊዜ የቀረቡልን ጨካኝና ክፉ ሰው ሆነው ነው። ይህ ባህሪያቸው ቢኖርም ቴዎድሮስ ጨካኝ ብቻ ሳይሆኑ ደግና እሩህሩም ነበሩ። አጋጣሚ ክፉ ያደርጋቸዋል፣ አጋጣሚ ደግ ያደርጋቸዋል። እነኚህንም ተለዋዋጭ ባህሪያቸውን ለመግለጥ ሞክሬያለሁ። ይህንን መጽሐፍ ለመጻፍ ታሪኩን ሳጠራቅም አራት አመት ያህል ፈይቶብኛል። ከሚስቴ ከወይዘሮ አዳኖች በስተቀር ማንም የረዳኝ ስለሌለ በዚች ቦታ ላይ የማመሰግነው ሰው የለኝም ይላሉ እና የአጤ ቴዎድሮስ መጽሐፍ የተሰኘው የጳውሎስ ኞኞ ብዙ ነገሮችን ነው የያዘው በጣም ብዙ ነገሮችን ከተወለዱበት ከ አስራ ስምንት አስራ አንድ ዓመተ ምህረት ጀምሮ እስከ ፍጻሜያቸው እስከ ምናወድስበት እጅ አልሰጥም ብለው የህይወት ፍጻሜያቸው እስከሆነበት ሁኔታ በደንብ ሰድሮ ይዞልናል። ከውልደታቸው ጀምሮ ማለት ነው፣ አስተዳደጋቸውን፣ የንግስናቸውን፣ የሽፍትነታቸውን ብቻ ያልያዘው ነገር የለውም። ቁጣቸውን፣ ስራቸውን፣ የትዳር ህይወታቸውን፣ ብዙ ነገሩን ይዞልናል እና እኔ የተለያዩ የአጤ ቴዎድሮስን የተለያዩ መጽሐፎችን አንብቤ ያለሁኝ ይሄንን ልጋብዛችሁ በሙሉ ልብ እንድታነቡልኝ ይዤ የመጣሁት ጳውሎስ ኞኞ በደንብ በደንብ በደንብ አድርጎ አስቀምጦታል በ336 ገጽ በደንብ አጣፍጦ አሳምሮ አስቀምጦልናል፣ እና የተሟላ መስሎ ስለተሰማኝ ነው ራሱ ማለት ይህንን፣ አንበባችሁ ሌላ የአጼ ቴዎድሮስን ሌሎች መጽሐፎች ባታነቡ ይጎልባቸዋል ብዬ አላስብም። እርግጥ ነው የተለያዩ መጽሐፎችን ማንበብ ደስ ይላል። የተለያዩ ጥናቶችን ምናምን ታሪክ፣ የታሪክ ጥናት የተደረገባቸውን ጽሁፎች ማንበብ መልካም ነው፣ ቆንጆ ነው ቢሆንም ግን ይሄ ታሪክን ለወቅ የትኛውን መጽሐፍ ለአንብብ እስቲ ስለ ከአጼ ቴዎድሮስ ዘመን መጽሐፎች የቱን ትጠቁምኛለሽ ብትሉኝ የጳውሎስ ነው የሚሆን አጼ ቴዎድሮስ የተሰኘውን መጽሐፍ እጠቁማቸዋለሁ። ይህንን እጅ ላይ ያለውም ማለት ነው በሙሉ ልብና ጠቁማችሁና ሁሉን ነገር ጥንቅቅ አድርጎ ይዟል። የእንግሊዝን ወረራ በመጨረሻም ስለልጃቸው ልጃቸው ልዑል አለማየሁ ጭምር በደንብ አስቀምጦልናል ያለውን ሁኔታ እንዴት እንደተወለደ ከማን እንደተወለደ፣ ከዛም አልፎ ተርፎ የልውል አለማየሁ ፍጻሜ ምን እንደሆነ ምን እንደነበረ፣ እነዚህን ሁሉ እንግዲህ ምንም እንዳይቀርበት አድርጎ ነው ያስቀመጠልን ይህንን መጽሐፍ ማለት ነው። እና ትልቅ ታሪክ ነው በእውነቱ። ለራሱ ብቻ ሰርቶ የሄደው ታሪክ ሳይሆን የመጽሐፍ ለእኛም ለትውልድም እንደ ትውልድም እጅግ በጣም ትልቅ ታሪክ ነው። እና እንደነዚህ ትውልድን ትኩረት ያደረገ ትውልድን መሰረት ያደረጉ ታሪኮቻችንን እንድና ከታሪኮቻችን እንድንማር ከሽንፈታችን፣ ከጠፋታችን፣ ከስተታችን፣ ከጥንካሬያችን፣ ከብርታታችን ከነበረን ነገሮች እንዴት እንደመጣን እንድንማር የሚያደርጉ እንደነዚህ አይነት ጸሐፊዎችን ሁሌም ነፍሴ ታመሰግናቸዋለች። በጣም በነሱ ደስተኛ ነኝ። ታዲያ ከዚህ መጽሐፍ እንደለመድኩት መጽሐፍ እንደለመድኩት የተወሰኑ ገጾችን አነብላችኋለሁ። መጀመሪያ የምጀምረው በጦርነቱ ወቅት ከነበሩት አንድ ሁኔታ ላነብላችሁ ወዳለሁኝ። አብራችሁ ስላላችሁ በጣም አመሰግናለሁ። ይህንን ቪዲዮ ላይክ ማድረጋችሁ እንደዛውም ቤተሰቦች ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦች እንድትሆኑልኝ ስል አሳስባለሁኝ። ወደ ንባቡ ልግባ። አጤ ቴዎድሮስ መልስ በመስጠት ፈንታ አዲሱን የፍላንድን ትዕዛዝ ካልታዘዘውና ሊሽረው ከማይችለው ከራሳም ጋር ሲጻጻፍ ቆዩ። ፍላድም አራት ጊዜ ለአጤ ቴዎድሮስ ጽፎ ከእሳቸው መልስ በዋል ባለማግኘቱ እንደታዘዘው እስረኞቹ ተለቀው ምጽዋ ባለመግባታቸው ፍላድ አብረውት የመጡትን የእጅ ስራ አዋቂዎች ወደ አገራቸው መልሶ ሰዶ እሱ ወደ መሀል አገር ገብቶ ደንቢያ ላይ ከቴዎድሮስ ጋር ተገናኘ ፍላድ ከአጤ ቴዎድሮስ ጋር እንደተገናኘ ሰራተኞቹ የታሉ ብሎ ጠየቁት ፍላድም ብለው ጠየቁት ፍላድም ከእንግሊዝ መንግስት የታዘዘውን ትዕዛዝ ነግሮ ጃንሆይ እስረኞችን ለቀው ምጽዋ ድረስ ባለመላኮ በትዕዛዙ መሰረት መልሼ ወደ አገራቸው ሰደድኳቸው ብሎ ተናገረ። ቴዎድሮስም ለመሆኑ ከንግስቲቱ ጋር ተገናኘ ብለው ጠየቁት። አሁን ጃንሆይ ሆይ ተገናኝቻለሁ፣ እንዲያውም የቃል ምልክት ልከውልኛል ብሎ መለሰ። ምንድን ነው መልክቱ? አሉት። የእንግሊዝ ንግስት ለግርማዊነቱ እንዳደርስ ያዘዙኝ መልእክት እነዚህም በአገሮ ውስጥ ያለ ፍቃዳቸው ያስቀመጧቸውን ሰዎች በአስቸኳይ ከሀገሩ አስወጥተው ካላኳቸው ለወደፊቱ ከኛ ጋር ወዳጅነት ለመኖር የማይቻል ነው ብለዋል አሉ። አጤ ቴዎድሮስም ለጥቂት ጊዜ በጸጥታ ቆይተው አሰቡና፣ ስማ የወዳጅነት ምልክት እንዲያሳዩኝ ጠይቄ መልስ አልሰጡኝም። መጥተው መዋጋት ከፈለጉ ይምጡ፣ ድል ባላደርጋቸው ደግሞ ሴት ብለጥ ራይም ብለው አሰናበቱት። በማግስቱ ፍላድ ከእንግሊዝ ንግስት የተላካውን ስጦታ አቀረበ። በስጦታው መሃል የሩቅ ማያ መነጥር ነበረበት። ይህም መነጥር በዘመኑ ከነበሩት ምርጥ መነጥሮች አንደኛው ነበር። አጤው ቴዎድሮስ መነጥሩን ተቀብለው አዩበት እና መጥፎ መነጥር ነው የተላከልኝ፣ በዚህ ምንም ነገር ለማየት አልቻልኩም፣ እንኳን እስቲ አንተ ይበት፣ ብለው ለአንድ ወታደራቸው ሰጡት። ወታደሩም አይቶበት ጥሩ የሚያሳይ መነጥር መሆኑን ተናገረ። አጤው ቴዎድሮስ ወታደሩን ወይድልኝ ወዲያ፣ ከጥቂት አመታት በፊት መቶ አለቃ ፈጠነ አንዲት ትንሽ ቁራጭ ምንጣፍ ቢጤ ባቶ ቴኒስ እጅ ላከልኝ። በእግዚአብሔር ኃይል ያችን ምንጣፍ ያመጣልኝ ሰው አሰርኩት። አሁንም ይሄ መነጥር ያመጣልኝ ለደህና ነገር አይደለም። ስለዚህ ባለፈው ጊዜ እንዳደረግኩት የመሰለ ነገር በአምጩ ላይ አደርጋለሁ አሉት። ፍላድም ነገሩን ለመለወጥና ለማብረር ሲል ጃን ሆይ እነኝህን እስረኞች ካለቀቁ ከእንግሊዝ መንግስት ጋር ወዳጅነት ያለ አይመስለኝም፣ ነገሩም እየከረረ መሄዱ ነው አላቸው። ይምጡ ብያለሁ አሉት ቴድሮስ በኃይል አልመካም። ኃይሌን ያደረግኩት በእግዚአብሔር ላይ ነው። የሰናፍጭ ቅንጣት ታህል እምነት ያለው ተራሮችን ማዘዝ ይችላል አሉት። ፍላድም ይለቀቁ እያለ የሚከራከርላቸው እስረኞች በዚህ ጊዜ 61 ሰዎች ነበሩ። ይህም ቁጥር የአውሮፓውያኖችን ሚስትና ልጆች ጨምሮ ነው። ከፍላን ክርክር በኋላ ግን የእስረኞቹ ብዛት 62 ሆነ። ይህ ቁጥር ያበዛው የራሱ የፍላድም መታሰር ነበረ ያስፈታ አማላጅነት መጥቶ ራሱም አንዱ እስረኛ ሆነ ማለት ነው። ወደ ኢየሩሳሌም እና ወደ መካ የሚሄዱ ኢትዮጵያውያን ምጽዋን ምእመናን በየደረሱበት ሀገር የአበሻ ንጉስ፣ የእንግሊዝን ንግስት አሽከሮች በሰንሰለት አስሮ ካስቀመጣቸው አራት አመት አለፈ እያሉ በማውራታቸው ወሬው እየተዛመተ በመላው ዓለም ተዳረሰ። የእንግሊዝ መንግስት ይህ ወሬ እንዳይሰማ ቢደብቅም ወሬው እየተስፋፋና እየገነነ ሄደ። ከጅዳ እስከ ቻይና ግንብ ከኬፕ ጋርዳፊ ዳፊ እስከ ጎልድ ኮስተር ተዳረሰ ይላል። ያኔ በእንግሊዝኛ በእንግሊዝ ቅኝ ግዛት ስር ይተዳደሩ የነበሩት ህንዶች ይህ ወሬ ሰምተው የእንግሊዝን መንግስት ደካማ ነው እያሉ እንግሊዞችን ከሀገራቸው ለማስወጣት ይዶሉትና ያስቡ ጀመር። እንግሊዞች በየደረሱበት ሁሉ ይሰደቡና ይናቁ ጀመር። በያሉበትና በየደረሱበትን በማፈር አንገታቸውን ያቀረቅሩ ጀመር። በእነዚህ በእስረኞች ምክንያት ኢትዮጵያ በማትታወቅበት ሀገር ሁሉ ዝነኛ ሆነች። እስካሁን ድረስ ኢትዮጵያ በኤሮፓያኖች ምክንያት በመላው ዓለም ላይ ስሟ የተጠራው ሁለት ጊዜ ነው። አንደኛው የቴዎድሮስ ኤሮፓያኖችን ማሰር ሲሆን፣ ሁለተኛው ዳግማዊ አጤ ሚኒሊክ በኤሮፓያን ላይ አድዋ መንደር ውስጥ ያስገኙት ድል ነው ይለናል። የእንግሊዝ መንግስት ከቴዎድሮስ ጋር ያለውን ግንኙነት በሰላም ለመጨረስ እንደማይቻል ካወቀ በኋላ የጦር አዋጅ አወጀ፣ ይለንና የጦርነቱን ሁኔታ በወቅቱ የነበረውን ነገር፣ የቴዎድሮስን ጀግንነት፣ የሁሉንም ነገሮች ይዞልን ከዚህ በኋላ እየተረከልን ይሄዳል እና የእሳቸው ዝና፣ የእሳቸው ግርማ ሞገስ፣ የእሳቸው የንጉሱ ማንነት በአፈ ታሪክ እንደዚህ በጆሮ በጆሮ ብዙ ነገሮችን ሰምተናል። የተሟላ ጥብቅ ያለ ደስ የሚል ነገሮችን ማግኘት ከፈለጋችሁ ግን ይህንን መጽሐፍ እንድታነቡት እጠቁማቸዋለሁ። አፄ ቴዎድሮስ ከጳውሎስ ኞኞ የተሰኘውን አንድ ንባብ ላክልበት የመጨረሻ ሰዓታቸውን ላነብላቸው ወዳለሁኝ አፄ ቴዎድሮስ ከቋቲት በር ያለው ወታደራዊ ለማበረታታት ወደ ቋቲት በር ወረዱ። በዚያም አንድም ሰው አላገኙም። ለመቅደላት ተከላካይነት በበሩ የቀሩትንም ወታደሮች አስር ሰዎች ያህል ብቻ መሆናቸውን አዩ። በዚያም እንዳሉ ባሻ እንግዳና ጋሻ ጃግሬያቸው አማኒ ከእንግሊዝ ጦር በተተኮሰ ጥይት ተገደሉ። ጠመንጃ የያዣቸው ወልደ ጋብርም ጠመንጃቸውን አቀባብሎ ለአጤ ቴዎድሮስ ሰጣቸው። እሳቸውና የቀሩት ታማኞቻቸው በቋቲት ቴዎድሮስ በር ሳንቃ ቀዳዳ እያሾለኩ ይተኩሱ ጀመር። ተስፋ የሌለው አተኳኮስ ነበር። ስለዚህ ሁሉም ያን ቦታ ትተው ወደ ላይ ወደ መቅደላ ሄዱ። መጠነኛ ከፍታ ያላትን ገደል ወጥተው ሰላሳ ሜትር ያህል በሜዳው ላይ እንደሄዱ ቴዎድሮስ ቆም አሉና፣ ከታማኛቸው ከወሊጋብር በስተቀር ሌሎቹ ሸሹ ሽሹ ቃል ከገባሁልኝ መሃል ፊታቸውን እኔ ግን በጠላቴ እጅ ፈጽሜ አልወድቅም አሏቸው። እነኝንም እያለቀሱና እያዘኑ ተለዩቸው ሄዱ። እንደ ሄዱላቸውም ወደ ወልደ ጋብር ዞር ብለው አለቀ ከነሱ እጅ ከመውደቅ ራሴን እገድራለሁ አሉትና ሹጉጣቸውን አፋቸው ውስጥ ከተቱና ተኮሱ፣ ወደቁ። ጥይቷን በላንቃቸው አልፋ በማጅራታቸው በኩል ወጣች። ይህ የሆነው ቴዎድሮስ ራሳቸውን የገደሉት ከቀኑ አስር ሰዓት አስር ሰዓት ከአስር ደቂቃ ሲሆን ነው ከዚህ ጊዜ ቀደም ብሎ የእንግሊዝ ጦር መቅደላ ኮረብታ ላይ ወጥቶ ነበር። በድንጋይ የተዘጋው ቋቲት በር በአንድ መድፍ ጥይት በትንትኗ ወጥቶ በሩ ተከፈተ። የእንግሊዝ ጦር ግማሹ በመሰላል ሌላውን በገመድ እየተጎተተ የመቅደላን ገደል ወጣው። ውጊያው የተጀመረው ከቀኑ ስምንት ሰዓት ሲሆን በአስር ሰዓት የእንግሊዝ ጦር መቅደላ አፋፍ ገባ። ኃይለኛ ዝናብ ይዘንብ ነበርና ቴዎድሮስ ከሞቱ ከአምስት ደቂቃ በኋላ መላው መቅደላ ተራራ በእንግሊዝ ጦር እጅ ወደቀ ቴድሮስ ራሳቸውን ገድለው እንደወደቁ አሽከራቸው ወልደጋብር ቀበቷቸውንና ሸማቸውን ይዞ ሄዳ ይለናል እና የቴድሮስ ራሳቸውን መግደል አነጋጋሪ ስለነበረ በወቅቱ የአስክሬን ምርመራም ተደርጓል ነው የሚለውን እዚህ መጽሐፉ ላይ እንዲህ ይለናል የቴዎድሮስ ሬሳ ይመረመር ይመርመር የተባለበት ምክንያት ራሳቸውን ገደሉ ወይስ ሌላ ሰው ገደላቸው ለሚለው መጠይቅ መልስ እንዲገኝ ነበር። መርማሪዎቹ በአፋቸው የገባችው ጥይት በማጅራታቸው በኩል መውጣቷን ጥይቶ የተኮሱትም የሽጉጥን አፈሙዝ አፋቸው ውስጥ ከተው በመሆኑ አፋቸው ውስጥ በሙሉ በባሩ ጭስ በመጥቆሩ የተረጋገጠ የቴዎድሮስ ሞቱ ራሳቸው ገደሉ እንጂ ሌላ ሰው እንዳልገደላቸው ከተረጋገጠ በኋላ ሬሳቸው ተሰጠ ይላል እና እንዲህ ነው። ከዛ ከዚህ በኋላ ያለውን ስታነቡት ልባችሁ እስከ ልጃቸው እስከ ልዑል አለማየሁ ድረስ ያለው ልብ በጣም ይሰብራል፣ ያማል። ግን ጀግና ናቸው። እሳቸው ሁሌም ለእኛ ጀግናችን ናቸው፣ ምሳሌያችን ናቸው እና ሰው በሰራው መልካም ነገሮችም ይወደሳሉ፣ በጀግንነታቸውም ይወደሳሉ። ስለዚህ እንደ ትውልድ ያለውን ነገሮች እንዳለ ትተን የሚወደሱበትን አንድ የሚያደርገልን የምናደንቅበትን ነገሮች እያደነቅን እያይዝን እንሄዳለን። የሆነ ሆኖ ለመልካሙም፣ ለአድናቆቱም፣ ለማወቁም፣ ለመማሩም ታሪኮቻችንን ማንበብ የትውልድ አደራ ነው እና እናንብብ እላለሁኝ። ለዛሬ ያስኩላችሁ የመጽሐፍ ጥቆማ በዚህ አበቃል። ፈጣሪ በነገራችሁ ላይ ሁሉ ቅደም ተርጎዩ።